በእርግጥ በእናንተ ፊት መቆም አይገባኝም ባትወጡም እንኳን ብዙዎች እንዳላችሁ ምንም ጥያቄ ምንም ጥያቄ ያለን ከማስበ በላይ ደግሞ ስኬትን ተሳትተዋል። ገንዘብ ፍለጋ አልመጣሁም። የመጣሁት ሰው ፍለጋ ደግሞ ሰው አልሄድኩም። እግዚአብሔር ይመስገን። ለምሳሌ ችን ዘር የሰጠኝ ወንድሜ ከዛ ፍለጋ የመጣሁት ምጠቀው ባላ ግቻቸው አግኝቼዋለሁ። ሌሎችም እንደዛ። ስለዚህ ስመጣ እዚህ ጋር ምንድን ነው አንድ ክብር መስጠት ነው። ለገንዘብ የሆነ ገንዘብ ይገኛል መቅደም ስላለብኝ፣ ሁለተኛ ደግሞ የመጣሁ ምንድን ነው እኔን ይህ መጽሐፍ ምን ዋጋ እንዳስከፈለኝ እኔና ነው ሲጫወቱ ሲጫውት ወይ አንዳንድ ልጅ ትክክለኛ ሲገመግሙኝ ይሄን ህይወት ነው ያለው። ግን እኔ እዚህ ስመጣ ደግሞ ቢያንስ የተወሰነ እኔን ካዩ ብዙ ገንዳም ይባል ሆን እንኳን መንገዱን አሳያቸዋለሁ በማለት አንድ ልጅ ካገኘሁ ለእኔ በቂ ነው። አንድ ልጅ ምን እንደሆነ አናውቅም። ለምሳሌ እዚህ ዓለም አቡ ያመጣልን አንድ ሰው ነው። ቶማስ ኤዲሰን ይባላል። እሱ ያኔ ሞቶ ቢሆን ምንድን ነው እርሳቸው እየተማሩ ለምን ብዙዎች ይጠይቃሉ። ለምን ሲጠይቃቸው ከኛ በፊት ያሉ ምን አመጡ ሳይቀጠሩ ሳይዱ ዝም ብሎ ነው ያሉ ይላሉ። እኛ የምንማረው ለምትጠራለ ምንማረው ለወላጅ አይደለም። ታሪክ ተለበየ ነው የተፈጠረው፣ በዓላማ ነው። ስንሄድ በዓላማ መሆን አለበት። እንደ እንስሳ በፈለገው ጊዜ መሄድ ነው ይሄ ልክ አይመጣምኛል። የማስተዋል የምናስብበት ጭንቅላት ተሰጥቶናል። ጭንቅላት ደግሞ ፈጣሪ አብዝቶ ተሰጥቶናል። የሰው ልጅ እጅግ ተዓምር ፍት ቀላል ይመስላችሁ ይችላል። ይሄ መፍጠር ይቻላል የሰው ልጅ ይሄ ደግሞ አምላኩ በሰጠው ጸጋ እንጂ ከሌላ አምጥቶት አይደለም። ስለዚህ ሁላችን ጭንቅላታችን እንድንጠቀም፣ ፍ በተለይ ተማሪዎች ሌላውን ሰነፉን እያያችሁ የእናንተ ዕድል የሌላ እድል ነው ሰነፉን አይታችሁም፣ በእሱ ምክንያት ራሳችሁን አትመስሉ። የእሱን እድል ሌላው ሌላው ሰነፍ ስለሆነ እድል ስላላገኘ እኛም እድል አናገኝም ማለት ነው። ሌላው ማለት አይደለም ማለት ነው። ስለዚህ የግላችን እድል ስላለ እድሉን እንጠቀምበት። በዚህም ደግሞ ወንድሜ ያያናለ በብዙ ከኔ በእድሜ የሚበልጥ በብዙ ይበታል ከኔ፣ እሱን ተጠቅሙበት። እኔ በቻልኩት ደግሞ በቻልኩት ደግሞ ተጠቅሙት። ያለንም እንደመሰለኝ ወደኋላ ለ እናንተን ስንሰጥኝ ራሳችን ነው የምንገረበው ማንም አይደለም። ለማንም ሰው ሳግዝ ጋር ራሴ ስል ነው። እዚህ ጋር ውንፍቆች ለሚሰሩ ሰዎች ለእነሱ መጠለያ ገንዘብ ገቢ ሊሆን ይችላል፣ ለእኛ ደግሞ ጌጣችን ቤታችን ላይ መስገብ ይችላል። ያንዱ ሰው ማለት የኛ ማለት ነው። ስለዚህ ከመጠፋፋት ይልቅ መደጋገፍ ሲሆን ጉዛችን። ከዚህ ደግሞ ይህን ያክል ጊዜን ሰውታችሁ እስከ መጨረሻ የተታገላችሁ የቆያችሁ የመንግስት አካላት በአጠቃላይ የቀፍታ ቀበሌ ሳደር በሙሉ በጣም አመሰግናለሁኝ ከዛ ቀጥሎ ደግሞ ብዙ ብዙዎቻችሁ አውጥታችሁ እዚህን እኔ ለማገዝ ቤታችሁ ጎድሎ እያለ ግን ወንድማችን ለምን ህሊናውን ይጎዳ ለምን አንደግፈውን በማል ብዙዎች አውጥታችሁ የተሳተፏችሁ በሙሉ ከልብ በጣም አመሰግናለሁኝ ሲቀጥል ደግሞ አቅም እያላችሁ በጸሎት ያሰባችሁ በጭብጫ ሆኑ ለእኔ ዋጋ አለው ማጨብጫው ለእናንተ ዋጋ የለው ሊሆን ይችላል ለእኔ ግን ዋጋ አለው እዚህ በመገኘታችሁ ለእኔ ዋጋ አለው ሰው ስለናፈቀኝ ነው ሰው ነው የሚፈልጋው። ስለዚህ ከምንም በላይ እኔን ምን ያክል ዋጋ መሰጠት ባይገባኝ እንኳን አንድ ብላቴና ነው ከእናንተ በታችሁ እዚህ መጣችሁ የሚያክል ምን ያክል ክብር ስለሰጣችሁ ከልብ አመሰግናለሁ። ከልባ ከዛ ደግሞ በብዙ ያገዛችሁ ይሄን በደመቀ ሆኖ እንዲታይ በቡና ማፍላት ሊሆን ይችላል። ዳቦ ጋግረው ያመጡልኝም አሉ እነሱ፣ ሌሎቹ በአጠቃላይ ሁሉም ከልብ አመሰግን ወዳለኝ በአጠቃላይ ደግሞ ለቀፍታ ነዋሪ በጣም አመሰግናለሁ። ይሄን ስዕል ስሎ ለሰጠኝ ወንድሜ ትናንት ማታ ነው ወደ ሁለት ሰዓት ከምናምን ነበር ዜ ዝናብ ሲዘንብ አካባቢ ሲያንጭተ ነው ይበጣ ከመቼም ተጻፈው አላቀሚ ወይ ከአሁን በፊት ስለት ቆይቶ ነው ምን እንደሆነ አላውቅም። ለሌላ ጥያቄ ነው የሆነብኝ እና በጣም በጣም አመሰግናለሁ። በዚህ ደግሞ ዋጋም ባይሆን እንኳን 1500 ላንተ ለመስጠት እገደዳለሁ። አንተን መስጠት ለውላቂ ደግሞ ነገር የተሻለ እንድንሄድ እኔ እንድትገዙኝ አልፈልግም። እንድትገነቡኝ ግን እፈልጋለሁ። ገንቡ። ስትገነቡን እናንተ ነው የምትገነቡ ስለዚህ በቻላችሁ በሐሳብም ወስዳችሁን እንዳታስቀምጡ፣ የምታስቀምጡ ሆነ አትይዙ። ገንዘብ ፍለጋ አይደለም፣ ይሉታ እውቀት ነው። እውቀት ካገኘ ገንዘብ በቀላሉ ስለማገኘ እና ይህን ይመስላል። እስከዚህ ታግሳችሁ ሁሉም ፀሐዩ ምናምን ሙቆቱ፣ ረሃቡ ይችላችሁ እስከዚህ ስለቆያችሁ ከልብ አመሰግናል። ለመላ ቤተሰቦችም አመሰግናለ ወይ ይሄን አዳራሽ ለፈቀዱልን ለአንደኛ ትምህርት ለአንደኛ ደረጃ መካከለኛ ትምህርት ከልብ አመሰግናለሁ። እንዲሁም በብዙ ያገዛችሁ ማየትም ይዛችሁ ከተማ ለከተማ ማጉያ ተጠቅማችሁ ሰውን ለጋበዛችሁ ላይ በሙሉ ሞተራችሁ በነፃ ለጋበዛችሁ በብዙ ማቴሪያል ያገዛችሁ ቡና ላፈላችሁ፣ በአጠቃላይ ሁላችሁም እዚህ ለተሳተፋችሁ ከልብ አመሰግናለሁ። የቀጣይ ሰው ይበላል።